ልማድ ብቻ ከን ይገፋል እንጂ በመዋል በማደራይ ዘመን ያልፋል እንጂ ሁሉ ከአንገት በላይ

ቃል ኪዳን መጽናት መተማመን ቀረ በቤት

ተነሰ ያመል ጠባብነት ነው የሚያናክስ እኛው ተከባብረን እኛው ተፈቃቅረ

ሊጣላይ ነው እንዴ? ፈጣሪ ምን ደሰው ሊጣላይ ነው እንዴ? ዘንድሮ ልሃ ለ

ጭራሹን ውሎአን እየባሰ መጣ። ካምናው የዘንድሮን የባ ምጣ

ፈጣሪ ምን ደስው ሊጣላይ ነው እንዴ?

ዛይን ባንዶች ሁለቱም ተወዳዳሪዎች እንዴት ነበሩ? እናመሰግናለን። በእሱ በሱ ፍቃድ ገዛኸኝ በኤልኤም 7 ተወክሎ የተፈራ ነጋሽ ምነው ባባ የተሰኘውን ሙዚቃ ነበረ የተጫወተልን። ይህ ሙዚቃ በ1986 ተመለሽ የተሰኘው አልበም ላይ ከተሰራው የተካተተ ሙዚቃ ነው። ግጥሙን ደርቤ ለማ፣ ዜማውን ደግሞ ዳዊት መንደፈሩ ሰርተውታል። እንዲሁም ደግሞ አሮን ኃይሉ በኤልኤም 6 ተወክሎ የጋሽ ጥላሁን ገሰሰን አይ ዘመንን ነበረ የተጫወተልን። ግጥምና ዜማውን ሲራክ ታደሰ ነበረ የሰራው። እንዴት ነበረ አቀራረባቸው የሚለውን እናንተም በ8222 ላይ ያልተገደበ የድምፅ መልእክት መስጠት ትችላላችሁ። በቀጥታ ወደ ዳኞቻችን እንሄዳለን። ተወዳዳሪዎች መልካም እድል። እሺ ከአሮን ነው የምጀምረው። እንግዲህ የጋሽ ጥላውድን ዘፈን አይዘመን በጣም ጥሩ የዘፈን ምርጫ፣ ድንቅ አቀራረብ፣ በጣም የደስተኛ ነኝ። ዘፈኑ እንዳጋጣሚ ሪትም ካሊም ውስብስብ የሆነ ብዙ ሲኮምፔሽን የበዛበት ሪትም ካሊ የተሰራ አረንጅመንት ነው። በጣም የገረመኝ አንተ ተዝናንተ ነው የተጫወትከው። ይሄ በጣም ሊደነቅ የሚገባ ነው። በጣም የሚገርም ቃና ነው ያለ በተወሰነ ወደ ጋሽ ጥላሁን የሚሄደውን የሚሄደውን ነገር እንኳን ቢስብ ብዙ አይደለም የገረመኝ ነገር እና ብዙም አያስጠላም ውበት አለው። ላስመሰል ብለህም የምትሄድበት መንገድ አይደለም በራስ ቃና የሰራውን ነገር በጣም አደንቃለሁ። ሌላው በጣም ላደንቅልህ የምፈልገው በዚህ ሬንጅ መዝፈንህ በደምብ መደነቅ ያለበት ነው። በዚህ ሬንጅ መዝፈን በጣም ከባድ ነው። አንድ ሁለት ቦታ የሚወጣበት ቦታ በጣም የገረመኝ ነገር ፈርሷል፣ ትንሽ ከኪና በጣም አንተ ግን ውስጡም ሆነ ዘፈኑ ሙሉ በጣም ደስ ያልከኝ ውስጥ ውስጥ በመተመስጦ ነው የሰራው በዛ ውስጥ ሆነ ዜማ ነገር ሁሉ እስኪመስል ድረስ የኪ መፍረስ እስከማይመስል ነገር ይሄም ትልቅ ነገር ነው። ስለዚህ ከዚህ በኋላም ብዙ ነገሮች እንደምታሰማን ተስፋ አረጋለሁ። አሮን እኔ በጣም ደስተኛ ነኝ 9950 ሰጥቻለሁ ማለት ነው። በሱፍቃድ የተፈራ ነጋሽ፣ ምን ነው በአባት ትዝታ ማይነር ላይ ያለ በጣም ቆንጆ ሙዚቃ ነው ምርጫህን ያደረከው። አንተንም ማድነቅ የምፈልገው በመጀመሪያ ዙር ላይ እንደዚህ አይነት ፈታኝ ዘፈን ይዘህ በመምጣት አክብሮቴ መግለጽ እፈልጋለሁ። ምናልባት ኪዩ በጣም ጩኸት ነገር የመጀመሪያው አካባቢ ተሰማኝና ቢወርድ ግማሽ ብያሰብኩና የቆየው ስሰማው በጣም የታችኛው ዘፈኖቹ ዜማዎቹ ይጎዱ ነበረ። ስለዚህ ምንም አማራጭ የለውም። ብዙ ጊዜ ብሩኬ እንደሚያነሳው ወይ ባትሰሩት የሚለው ደረጃ ግን እዛም አይደርስም። ይሄ በጣም ቆንጆ ነው፣ ፈታኝ ነው። ሁልጊዜኛ ሻርፕ ነገር ስለምጠብቅ ለማለት ነው እንጂ በድምፃዊ ደረጃ በጣም ከባድ ነው ያለው። ሌላው በጣም የሚገርም ነገር በጣም የሚቀልጽ ጉሮሮ ነው ያለ። ይህም በጣም አሪፍ ነው፣ ግን በተገቢ ቦታ ነው የምናደርገው። ሳንፈልግ ሳያስፈልግ አንጠቀምበትም ማለት ነው። እኔም ብዙ ዘፈኖች ምርጫዎችን እንደምታሰማን ተስፋ አደርጋለሁኝ። ቅኝት ላይ በጣም ቲዩ እንዲሆን ነገር ነበር ስሰማኝ ነበረው። በጣም አሪፍ ነው ቅኝት ላይ ሪትም ላይም ያለ ነገር ልክ እንደ ሙዚቀኛ በጣም ደስተኛ ነበርኩና ከዚህ በላይ አቅማለህ ብዙ ዘፈኖችን ገና እንደምታሰማን ተስፋ አደርጋለሁ እኔም ያለ ውጤት ዘጠኝ ሺህ ስምንት መቶ ነው እሺ አሮን ሀይሉና በሱ ፍቃድ ገዛኸኝ እንኳን ደህና መጣችሁ ከአሮን ሀይሉ እንዳገባባችሁ ጀምራለሁ የጋሽ ጥላውን ገሰሰን አይ ዘመን የሚለውን ዜማ ነው ይዘህልን የመጣው በጣም ቆንጆ ዜማ ፈታኝ እና ለዚህም ለመድረኩ በደንብ አድርጎ መቅረብ የሚችል ያንተን ጉሮሮ ሊለካ የሚችል ነገር ነው ያመጣው። በምርጫ ተስማምቻለሁ። በጣም የሚያምር ትልቅ ሬንጅ ያለው ድምፅ አለ ያውም ጉልበተኛ ነው እና ማኔጅ ያደረክበት መንገድ እና እዚህም ዜማውን በደንብ ልትጫወትበት የሞከርክበት መንገድ በጣም ቆንጆ ነበር። አንድ ቅር ያለኝ ነገር ሪትም በጣም ትጠነቀቅ ነበር። ሳትጠነቀቅ ፍሪሊ ፍሪ ለመጫወት ሞክር። እስከሚታወቅ ድረስ መሆን የለበትም ጥንቃቄ። እና በደንብ ውስጡ ለመግባት ሙከራ አድርግ። ዳይናሚክስ ጥሩ ነው የሞከርክበት ለመጀመሪያ ቀን። ማይክ አጠቃቀምህ አንድ ቦታ እንደውም በጣም የገረመኝ ሀይጋ ሲወጣ በጣም እንዳይጮህ ዝቅ አድርገህ የመለስክበት ነገር ይሄ በጣም ልምድ ያላቸው ሰዎች የሚያደርጉት አይነት ነገር ነው እና ይህን በጣም ልትቀጥልበት የሚገባ ኤክስፒሪየንስ ነው። እዚህ ማረዳድ በጣም ቆንጆ ነው። አፍ አከፋፈት ደግሞ በጣም ይደነቀኝ። በደንብ የቮካል ኤክሰርሳይዝ ትምህርት እንዳለው ሰው አፍህን በደንብ ከፍተህ የሚገባውን ድምጽ ለማውጣት ስትሞክር ነበረ። እነዚህን ጠንካራ ነገሮችን ይዘህ ወደፊት ውበት ላይ በጣም እንደምትሰራ ተስፋ አደርጋለሁ። ዜማ አረዳድህን፣ የሪትም ፊሊንግ ጉብዝናህን፣ የእነዚህን ነገሮች ሁሉ ይዘህ የሚቀጥሉት ውድድሮች ላይ የተለየ እንደዚህ የውበት እና እንደዚህ ዳይናሚክስ ላይ ሰርተ እንደምመጣ ተስፋ አደርጋለሁ። በጣም ቆንጆ ነው ለመጀመሪያ ቀን ያቀረብክበት መንገድ። እኔ ጋ ያለ ዘጠኝ ሺህ ዘጠኝ መቶ ሰላሳ ነው። በሱ ፍቃድ ገዛኸኝ የተፈራ ነጋሽን ምን ነው ባባ ባባ የሚለውን ዘፈን ነው ያመጣኸው። በጣም ጥሩ ምርጫ ላንተ የድምፅ ስትራክቸር በትክክል መሆን የሚችል ለፈተና የሚሆን ነው። ምርጫህን አድንቄላለሁ። ያንተ ራሱ ኳሊቲ በጣም የሚገርም የሚስረቀረቅ ውብ ድምጽ አለ። በደንብ መቀለጽ የሚችል የተገራ ድምጽ ማለት ነው። ማይክን አንስተህ የሆነ ቦታ ጋር ልገባ ብለህ ትዝ ሲልህ ገና ሪትሙ ጋር እንዳልደረስክ ገባህ። ይሄ በጣም መረዳትህ ለሪትም ያለህን ፊሊንግ ነው ያሳየኝና መበላሸቱም አልታወቀ ወላ እና ጥሩ ነገር ነው ይሄ ወዲያው ብገባ ኖሮ ነገሮቹን ሊዘባረቁ ነበር። ስለዚህ ለሪትም ያለ ስሜትም ጥሩ እንደሆነ አስገንዝቦኛል። ዜማ በደንብ ይገባሃል። ቅላጼዎቹን በየቦታቸው በትክክል ነው የቀለጽካቸው። ጥፋቶቹ በደንብ ይሰሙ ነበረ። ቅር ያለኝ ነገር ወደ ተፈራ ነጋሽ ድምፅህ የተሳበ መሰለኝ። እዚህ ፋና ዋናው አላማችን በሱፍቃድም በራሱ ድምጽ ነው እንጂ ተፈራ ነጋሽን መስለን እንድመጣ ስለማንፈልግ እሱ ላይ በደንብ ተጠንቀቅ። የምታመጣው ዜማ በራስህ ድምጽ ማዜመን። ሌላው የተወሰነ ቦታ ጋር ብዙ ቆንጆ ነው ቅኝት፣ አንዳንድ ቦታ ጋር ግን ትንሽ ወጣ ይልና የሚስተካከልበት ነገር አለ። ዜማ በጣም ይገባሃል፣ ሪትም በደንብ ይገባሃል። ለመጀመሪያ ቀን ያደረገው ፐርፎርማንስ በጣም ጥሩ ነው እና ዳይናሚክስ ላይ በደንብ አድርገህ እንድትሰራ። እንዲህ አይነት ዜማዎች ስሜት ማስተላለፍ ዋናው ዓላማ የሆኑ የዜማ ስትራክቸር ያላቸው አሉ እና እሱን በደንብ አድርገህ እንድታስብበት ነው የምመክርህ። ቀኝት ላይ አንዳንድ ቦታ በደንብ ስራበት። እኔ ጋር ያለህ ውጤት ዘጠኝ ሺ ዘጠኝ መቶ ነው። እሺ፣ አሮን እና በሱፍቃድ፣ ከአሮን ልጀምር። አሮን ጋሽ ጥላሁንን አይ ዘመን በጣም ቆንጆ ምርጫ ነው። ግን ስለ ቆንጆ ምርጫ ስንል ሁል ጊዜ ማሰብ ያለባችሁ አሁን የጋሽ ጥላሁን ዜማዎች እንግዲህ በጣም ብዙ ቴክኒካል ነገር የሚፈትኑ የእሱም ድምፅ ተፈጥሮ፣ ሬንጁ ስፋቱ፣ ብዙ ነገሩ በጣም በብዙ ክራይቴሪያ የሚገርም ዞን ውስጥ ስለሆነ ያለው ሁል ጊዜ የእሱን ዘፈን መምረጥ ጥሩ ምርጫ ነው ማለት አለ ጥሩ ምርጫ የሚባለው የእናንተን የድምፅ ተፈጥሮ በደንብ መግለጽ የሚችለው ከእናንተ ጋር ፊት ማድረግ የሚችል ከእናንተ ጋር መሄድ የሚችል ነው እንጂ የጋሽ ጥላሁን ወይ የጋሽ መሐሙድ ወይ ምናምን በዚህ በጣም ክላሲክ የሆኑት የኢትዮጵያን ድምፃውያን ውስጥ ስለመጣ እሱ ዜማ ምርጫ ነው ለማለት አይደለም። የምታመጡት ዜማ ግን ራሳችሁን ሲገልጽ፣ ያ ጥሩ የዜማ ምርጫ ነው እንላለን ማለት ነው። በሱ ይታሰብበት አሮን። ትልቁ በጣም የወደድኩል ነገር በራስ ድምፅ ማዜም የሚለው ትልቅ ኳሊቲ ነው አሮን፣ ነው ሁልጊዜ መፍጠር ያለበት የማንንም ድምፃዊ ዜማ አንስተህ ብትጫወት ሁልጊዜ በራስ ድምፅ እንድትጫወት ይሁን። ይሄ በጣም ጥሩ ነገር ነው። ሬንጅህ በጣም የሚገርም ነው በነገራችን ላይ ወደ ታች የምትወርደው ወደ ላይ ድረስ የምትወጣው ትልቅ ሰፊ የሆነ የሬንጅ ስፋት ያለው ድምጽህ ዳይናሚክስ ላይ ያለ አረዳድና ለማድረግ የሞከርከው ነገር በደንብ የሚደነቅ ነው። ማይክ አጠቃቀም ቬሪ ፕሮፌሽናል፣ እሱን በጣም ማድነቅ ፈልጋለሁኝ። ግን ይቀጥል ሁልጊዜም፣ በቃ እንደዚህ የሆነ ቀን ደግሞ ማይክ አጠቃቀምህ ጥሩ አልነበረ መባል የለብህም። ኦልሬዲ ያስካቸው ነገሮች በዚሁ መቀጠል ያለባቸው፣ የጎደሉትን ነው አደለም ከስር ከስር እየሞላ መንዴ። ስለዚህ የተነገረ ኳሊቲ ሁሌ አብሮ መሄድ ያለበት ይሁን ቅሬታዎች አሮን፣ አንደኛ ከቅኝት ጋር በተያያዘ ያው አሁን በእርግጥ ሁላችሁም ጋር ቅኝት ቅኝት እናለን፣ ግን ያላችሁበት ሌቭል እሱን የሚያስብል ስለሆነ ያው ጊዜው እየሄደ ሲሄድ በብዙ ልምምድ ውስጥ የሚስተካከሉ ነገሮች ስለሆኑ ነው። ከዛ ደግሞ ወደ ሃይ ፒች ስትወጣ የመረጥከው ኪ በጣም ሄዷል። ላይኛው ጋር ለመድረስ በጣም ያስቸግራል። ግማሽ ብትወርድም እያሰብኩኝ፣ የታችኛው ደግሞ በጣም ያስቸግራል እና ይሄንን ኪ ከመረጥክ ደግሞ እላኛው ጋራ በሆነ ቴክኒክ አርገህ እንዳያስቸግርህ ብታደርገው ሞል የተሻለ ነበር። እና የሆነ ቦታ ላይ ጥሩ፣ የሆነ ቦታ ላይ መጥፎ አይነት መሆን የለበትም አይደል? ተጀምሮ እስከሚያልቅ ወጥ የሆነ ላንተም ታቹ ጋርም መሀከለኛውም፣ የመጨረሻ ከፍተኛ ሃይ ፒች ላይ ያሉ ዜማዎችም በኩል ምቾት፣ በኩል ውበት መዜም አለባቸው እና ላይኛው ጋራ ጥሩ አልነበረም፣ ብዙ ቦታ ሲይዝህ ነው የነበረው። ድምፅህ በተፈጥሮ በጣም ነው የሚያምር እውነቱን ስነግር በጣም በጣም ውብ የሆነ ድምጽ ነው ያለ። ግን እኔ እዚህ ዜማ ላይ የተሰማኝ ምንድነው የዚህን የዜማ ክብደት ጉሮሮ መሸከም አልቻለም የሚል ሀሳብ ነው ያለኝ። ከድምጽ ችግር ሳይሆን የዜማ ምርጫው ይሄ ባይሆን ከዚህ በላይ በደንብ ራስህን ትገልጻለህ ብዬ ነው ማስበው። የቅላጼ ዲቴሎች ይጎሉታል፣ አንዳንድ የዜማ ከርቮች ላይ በተለይ እንዳልኩ ወደ ሀይ ፒች ጋ ስትቸገር ነበር ምናም ሰው። እነዚህ እንዳይሆኑ የዜማ ምርጫህን በደንብ ያንተን ድምጽ ከሚገልጽ ጋር ቢሆን ጥሩ ነው ላለሁኝ ከበተረፈ በጣም አቅም ያለ ጎበዝ ጥሩ ትልቅ ተስጦ ያለ ተወዳዳሪ ነ 9850 በሱ ፍቃድ እጅግ በጣም ቆንጆ ምርጫ ከባድ ምርጫ ነው ይዘህ የመጣኸው አንተ ጋም በራስ ድምፅ የሚለው ሀሳብ ጥሩ ሆኖ ሳለ ግን አልፎ አልፎ በተለይ በጣም ወደ ላይ የሚሄድበት ጋር ትንሽ ወደ ኦሪጂናሉ ዘፋኝ ወደ ተፈራ ነጋሽ የሚሳቡ ነገሮች አሉ ያው የመጀመሪያ ቀን ስለሆነ ሀሳብ ይነሳል። ከዛ ደግሞ ታስተካክላለህ። ራስህን በደንብ እያዳመጥክ ለማለት ሞክር። ይሄ ዜማ በጣም ረጃጅም የዜማ ሐረጎች፣ በጣም ዘለግ ያሉ ድምፆች ምናምን የሚያዙበት ነው እና ትንፋሽ ይፈልጋል፣ ጉልበት ይፈልጋል። በዛ ላይ ደግሞ ብዙ የዜማው ክፍል ወደ ሀይ ፒች ላይ ያሉ አደለም? እዛ ጋር በጣም ረጅም ሰዓት ማዜም ይፈልጋል እና ያንን ተጀምሮ እስከሚያልቅ የተወጣህበትን ኢንዱራንሱን በጣም በጣም ማድነቅ ይፈልጋል። ይደክማል፣ ይህን ሁሉ ላይ ወጥቶ ማዜም እና እሱ በጣም ትልቅ ነገር ነው። ከትንፋሽ ጋር በዛ ላይ በደንብ በሚገባ በሚዜማው በሚፈልገው የጉልበት ልክ ነው ስታዜም የነበረው። ስለ ፍሬዚንግ ያለ ሀረዳድ እንደው ዛሬ አሁን የመጀመሪያም ቀን ቢሆን ግን በጣም ጥሩ ነው የሚታየው ነገር በጣም መሰረቱ ጥሩ እንደሆነ ነው። ቅላጼዎች በጣም የተዋቡ በጣም የተመጠኑ በቃ ልክክ ብለው በየቦታቸው የተቀመጡ ናቸው። ይሄ በጣም ጥሩ ነገር ነው። ተመስጦ እንዴት ስሜት እንደሚያጋባ ልነግር አልችልም። በደንብ ነው በቃ ምስጥ ብለህ ኢሞሽን ይሄ ምን እለው ነገር በእና ከኤክስፕሬሽን ማለት ነው። ኤክስፕሬሽኖች እያንዳንዱ ቦታ ላይ የገለጽክበት መንገድ በጣም ጥሩ ነው። ይሄ ሁሉ ታዲያ የሆነበት ምክንያት ብዬ ሳስበው በጣም ላንተ ጉሮሮ የሚገባውን የዜማ ምርጫ ስለመጠቅም፣ ትክክለኛ ምርጫ ነው። ቅሬታዎች በጣም ትንሽ ናቸው። ሙዚቃ ማይነር ስኬል ውስጥ እንደመሆኑ መጠን የግማሽ ድምፅ ርቀቶች አሉ፣ አይደለም ያው አንተ ድምጻይ ስለሆንክ ስለምትረዳ ሰው እነሱ የግማሽ የግማሽ ድምጽ ርቀቶቹ ጋር ነው ችግር ሲሰማ የነበረውና ትንሽ እነሱን ሳት ታረግና ስትመለስ ነገር ይሰማል። እሱ ጋር በጣም በቃ ጥንቃቄ የሚፈልግ ነው። ማይነር ዘፈን ካልክ ደ ካራክተር እዚህ ጋር ነው ያሉ አይደለም። የግማሽ ድምፅ ርቀት ያለባቸው ቦታዎች ናቸው የማይነርነቱን ካራክተር የሚሰጡ ሰው እነሱን አፈረስክ ማለት ማይነርነቱ ቀረ ማለት ነው። በቃ ቶታሊ ተበላሸ እንዳይሆን እነሱ ጋራ በደንብ ድምፅህን ማላመድ አለብህ። የግማሽ ድቀቶቹን መዘመር እንዲችል ከዛ ውጪ የድምፅ አወጣት ቴክኒክ በእርግጥ ይሄኛው ዜማ በጣም እላይ ስለሆነ ትንሽ ለአስተያየት ያስቸግራል ግን እንድታስብባቸው የሚሆኑ ነገሮች አሉ። በዛ ውጪ በጣም ቆንጆ ነበረ 9950